ሀሳቤን ግለጥ ይሄ ነው ሀሳቤ በል። ስትበጠረቅና ና ስትቀደድ ጊዜን አትፍጅ። ጠቅላይ ሚኒስትሩ በነገራችን ላይ አልደገፍከው ጮክ አልጮክ መስቢያው ነው። ቃሉን በተግባር እየተገበረ ወደፊት ከመጓዝ አታቆሞ እየሰራ ብቻ ሳይናገርክ እየሰራ ብቻ። ወረኛ መሆናችን አጋለጠ አንተ ሃያ አራት ሰዓት ስታወራ እሱ ሃያ አራት ሰዓት እየሰራ ለሀገር እማትጠቅም ብኩን ሰው መሆንን እያሳየልን ነው። ወሬህን ተውና ለህዝብ የሚጠቅምና ለህዝብ ይበጃል የምትለውን ሀሳብ ይዘክና ሀሳብን ግለጥ ይሄ ነው ሀሳብ ይበል። ስትበጠረቅና ስትቀደድ ጊዜን አትፍጅ አትፍጅ። ምክንያቱም የኛ ሰው በአሁኑ ሰዓት ሰው በነገራችን ላይ የሚታየውን ነገር ነው የሚያምነው የምታወራለትን አያምንም አይሰማህም። ሶሻል ሚዲያ ላይ በጣም በጣም በርካታ የሚመስልክ አሁን ልክ ነህ አንተ እኛ አራቂዱ ምናም ብራንች ላይ ምንም ከሆነ ጊዜ በኋላ አንተን ረስቶ ወደ ራሱ ቢዝነስ የሚመለሰው ለሀገር የሚጠቅማትን ለሀገር የሚጠቅመውን አንተም እንደ ታሪክ የምትከበርበትንና ማትወቀስበትን ነገር ለመስራት ሞክር። እየተመለከትኩ እያየሁኝ ልዩነቱ በቃ እየገቡ እየሰፋ እየሰፋ እየሰፋ ሰውዬው የተግባር ሰው እየሆነ እናንተ የወሬ ሰው እንደሆናችሁ እያሳያችሁ ልዩነታችሁ ሰማይና ምድር ነካ። ውሃ ጠጡ። በጣም ነው የምታሳዝነው። ሮቢን ጉቢንትሩ ሲቻክ ከሌሳት ኦሮሞ ኦሮሞማን ገድ ጨብሱን ሂንጅሩ ለታቀናያ ጋ ዘቤረ አብዲስ ጋ ተመልሼ እስከምንገናኝ ደህና ሁኑ። አመሰግናለሁ። ኢትዮጵያ ከብልጽግና ጋር ወደፊት ትቀጥላለች። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች በሙሉ። ብልጽግናን በቋሚነት በጥንካሬ እንደምንደግፍ የገለጽኩላችሁ ግን ደግሞ የፍቅር ድምፅ ሳላሰማችሁ ባቆም ቅር ይለኛል። ፈካቲኮ ዲገኮ ኩተቱ ኢንመፌራ ኢኒሲ ኬሳ ጅሩ አነሃዶኮ ኬሳስ ጅራ መቃተኮን ዋመምኔ መቃተኮን ሰመምኔ መቃተኮን ዳነምኔ ዲቤኬ ነጡኩባ ቁቀማ ኬስ ነናዳ አሪንኬ አሪኮቲ ነወጠላ ነዋዳ

መቃተ ኮን ዋመምኔ መቃተ ኮን ሰመምኔ መቃተ ኮን ዳነምኔ ዲቤ ኬነ ድኩባ ቁቀማ ኬስነ ናዕዳ አሪንኬ ኣሪኮቲ ነወጠላ ነዋዳ ኣቲ ቦኛን ቡኤራ ኣቲ ጨብናን ጨቤራ ኣንስ ኢትዮጵያ ገዴ ጅረኛ ኮደ ቤራ ሜ ኣስነቲ መጠኒ ሃርከነራኬ ወዱ ዳሃና ለጴ ኮራ ዱጋ ኮደ ጌፈዱ እኒ ከለሳ ደርቤራ ቶኮ ተናቀጠሌ ኑ ወሊፍ ዲናሚቲ ኑ ወሊፍ ዲጋሜዴ ታዬ ቦጋለ አረጋ ኢልመደስ ኦዳ ዘነገል ቦረና ቦረና ወጉጂ የኢትዮጵያ የኦሮሞ ስነ ልቡና ካወቅ የአቡነ ጴጥሮስ ስነልቡና ቀጥ ብሎ ጠላት መጥቶ ኦሮሞ ናቸው። አቡነ ጴጥሮስ ባይዘይ በካህናት ታሪክ ውስጥ በመስዋዕትነት ቢነሳ ማን ነው? አቡነ ጴጥሮስ ናቸው። ማናቸው? ኦሮሞ። ሮም ላይ ሮም ጣሊያን ውስጥ ገብቶ አንቀጥቅጥ ስራ የሰራው አብዲሳ አጋ ኮሎኔል አብዲሳ አጋ ማን? ኦሮሞ በሰው ሀገር እኮ ነው አስቡት ሮም ሄዶ ሮም ውስጥ አገር አቅጥ አንቀጥቅጥ ስራ የሰራው ኦሮሞ ነው። ዝቅ ልታደርገው ትሞክራለህ ክብር ለኝ ነው ሁሉም ህዝብ ኦሮሞን ግን ዝቅ ማድረግ አትችልም። ሩጫ ብለ ከፊት ለፊት ብትናገር ኦሮሞ ይመጣልሃል። አድዋ ብለ ብትናገር ከፊት ለፊት አሁንም ቢሆን በግልጽ ነጋገር ከተባለ የኦሮሞ ፈረሰኛ ይመጣልሃል። ሩጫ አልኩኝ አይደል? ይሄን አልኩ አይደል? ባንዳ ብትል ኦሮሞን ባንዳ የለም። ታሪክ አንድም ቦታ ኦሮሞ ባንዳ ነው ብሎ አይናገርም። ስለዚህ ዝቅተኝነት አለባችሁ ስለምንጫጫባችሁ እኮ ነው፣ ኢንፌሪቲ ኮምፕሌክስ። በችጋር ያደገ ምናም ትላችሁ፣ ኧረ ተው ግድ የላችሁም። ችጋሩ ምናምን ይቅር፣ ሀገራችን ራሱ በረሃብ በልመናን የኖረችው ማን ችጋራም እንደሆነ ይቅር። አያስፈልግም፣ ፊቱም ያስታውቃል እኮ ችጋራም። እንዲሁ በችጋር ያደገ ፊቱ ያስታውቃል። በልቶም ምን ብሎም ራሱ ሲሳቀቅ ፊቱ ያስታውቃል። ከፈለጋችሁ ቪዲዮ ላሳያችሁ ይችላል። ትልቆቹ ተሳዳቢዎች በምን ችጋር ውስጥ እንዳደጉ ፊታቸው ራሱ ይናገራል። በችጋር ያደገና በችጋር ያላደገውን ይለያል። ስለዚህ ችጋራም ቢሆን እኮ ኦሮሞ ዝም ብሎ ይበታተን ነበር። ተው፣ ያለ አስፈላጊ ንግግር ውስጥ ማ አታስገቡን፣ እንደ ሌሎቹ አታውርዱን። ስንትና ስንት የምናከብራቸው ሰዎች ስላሉ አታውርዱን፣ በእነሱ ልክ፣ በእናንተ ልክ። ግን ኦሮሞን ከአሁን በኋላ መስደብ አይቻልም። የትም ሆነ የትም ቦታ ሆነ መስደብ አይቻልም። ምክንያቱም ኦሮሞ ራሱን ማስከበር የሚችልበት እድል አለ፣ ወደኋላ አይልም። የኦሮሞ ልጆች የአማራ ልጆችን መስደብ የኦሮሞ አዳ ያልሆነ የኦሮሞ ገዳ ያልሆነ የኦሮሞ ሴራ ያልሆነ የኦሮሞ ሰፎ ያልሆነ የተረገመና የተነወረ ነገር ስለሆነ የአማራውን ማህበረሰብ እንዴት ችብላችሁ እንዳትናገሩ። በጣም ነው የምንተፋባችሁ የምንጸየፋችሁ። የኦሮሞ ልጆች ሆናችሁ አማራውን የምትሰድቡ፣ በጣም ነው የምንተፋባችሁ የምንጸየፋችሁ። አማራው ደማችሁ ነው የፈሰው የኦሮሞ ደም ደሜ ነው ብሎ የወደቀ ነው ጎናችሁ። ለማንም ስል አይደለም የምናገረው ስለማያስፈልግ ነው። እነዚህም ባለጌዎች ግን አሉ። ጀግና ጀግና ልጆች በደንብ አድርጋችሁ አወርዷቸው፣ በደንብ አዋርዷቸው። በተረፈ ታዬ ቦጋለ ርጋ፣ ኢልመደስ ኦዳ ዘነጌሌ ቦረና ቦረናው ጉጂ የኢትዮጵያ ልጅ በምንም አይነት ሁኔታ ውስጥ ሸብረክ እንደማይል ስነግራችሁ በሙሉ ቁርጠኝነት ነው። እደግመዋለሁ። እቺን ታክል ስለምትፈሩ እኛ አጀንዳ እንሰጣቸዋለን። ባይዘ አሁን ምንድነው ያደረግናቸው መሰላችሁ? ጨዋታውን እንችልበታለን። ኦሮሞ እንደዚህ ነው የውላችሁ። ኦሮሞ የዋህ ሳይሆን ብልህ ነው። ኦሮሞ የዋህ ሳይሆን ብለን አሁን ምናደርኳቸው እኔ እነሱ አጀንዳ አይሰጡኝም። እኔ አጀንዳ ሰጣቸዋለሁ። አጀንዳውን ይቀበሉ እና ይጫጫሉ። ገቢ ማግኛ ነው፣ በቃ ታዬን አሁን ባሁን ፋሽኗ ከዛ የገቢ ማግኛ ነው። ገቢ አንዳንዱ ገቢ ማግኛ፣ አንዳንዱ ዝና ማግኛ። በውስጥም በርታ አይዞህ ምናምን፣ በቃ የደከመ ሞራላቸውን መገንባት የሚችሉት አሉንልህ አለ። ማደግና መግዘፍ ከታላቆች መሀል አንዱን ምርጥ ዝለፍ ነው እና ብቸኛ የሚችሉት ምንድን ምንድነው በዚህም በዛችም ተናክሰው መሰብሰብ ነው ተረስተው የነበሩ ሰዎች